ውድ ተመልካቾቻችን፣ በዚህ አስደናቂ የመጽሐፍ ቅዱስ ታሪክ ተስፋ ወደ ቆረተች አንዲት ባልቴት ሕይወት፣ ወደ ትንሽዬ የዘይት ማሰሮ እና ወደ ተትርፈረፈው ተአምር በምናደርገው ጉዞ አብራችሁን ቆዩ። እምነት ከታዛዥነት ጋር ሲገናኝ ምን ይፈጠራል? መልሱን አሁኑኑ ታገኙታላችሁ። ምንም ነገር እንዳልከራችሁ ምንም አማራጭ እንደሌላችሁና እርዳታም ከየትም የማይገኝ መስሎ ተሰምቷችሁ ያውቃል? በጥንቷ እስራኤል አንዲት ሴት ልክ በእንዲህ አይነት ሁኔታ ውስጥ ራሷን አገኘች። ባሏ ሞቶ ሁለት ወንዶች ልጆችንና ተራራ የሚያክል ዕዳ ትቶባት ነበር። አበዳሪዎች ሁለቱ ልጆቿን በባርነት ሊወስዶባት እያስፈራሯት ነበር። ገንዘብ አልነበራትም፣ መውጫም ጠፍቶባት ነበር። ከትንሽ ማሰሮ ዘይት በስተቀር ምንም አልነበራትምና። እርዳታ ፈለጋ ወደ ነቢዩ ኤልሳ ሄደች። ኤልሳም አዳመጣት። ወርቅ አልሰጣትም ወይም ዕዳዋን አልሰረዘላትም። ይልቁንም አንድ መመሪያ ስጣት። ሂጂ አላት፣ ከጐረቤቶችሽ የምትችዩን ያህል ባዶ ማሰሪያዎችን ሁሉ ተበደሪ፣ ጥቂት ብቻ እንዳይሆን። ስለዚህ እሷና ልጆቿ ከቤት ወደ ቤት እየዞሩ ሊያገኙት የሚችሉትን ባዶ ዕቃ ሁሉ ሰበሰቡ። ትልቁንም ትንሹንም ሰዎች ያዋሷቸውን ማንኛውም አይነት ዕቃ። ከዚያም ወደ ቤታቸው ሲመለሱ ኤልሳ ከትንሿ ማሰሮዋ ወስዳ ወደ ባዶዎቹ ዕቃዎች እንድትቀዳ ነገራት። ተአምሩም የተጀመረው ያኔ ነበር። እሷ ስትቀዳ ዘይቱ ያለማቋረጥ ይፈስ ነበር። ከማሰሮ ማሰሮ አፉ ድረስ ሞላ። ዘይቱ መፍሰሱን ያቆመው ባዶ ዕቃ ሲያልቃቸው ብቻ ነበር። ለአንድ ጊዜ ምግብ ማብሰያ ብቻ ይበቃል የተባለው ዘይት እዳዋን በሙሉ ለመክፈልና ከዚያም አልፎ ለመኖሪያን የሚበቃ የተተረፈረፈ ሆነ። አንዳንድ ጊዜ ተአምር ለማየት ብዙ ነገር እንደሚያስፈልገን እናስባለን፤ ብዙ ገንዘብ፣ ብዙ ጉልበት፣ ብዙ መልሶች። ነገር ግን ይህ ታሪክ የሚያስታውሰን ነገር ቢኖር እግዚአብሔር ያለንን ጥቂት ነገር ተጠቅሞ ሊያበዛው እንደሚችል ነው። ባልቲቷ ብዙ ነገር አልነበራትም፣ ነገር ግን እምነት ነበራት፤ ይህም በቂ ነበር። ስለዚህ ባዶነት ከተሰማችሁ፣ ጫና ከበዛባችሁ፣ ወይም አማራጭ እንዳለቀባችሁ ከተሰማችሁ፣ ይህንን አስታውሱ። ችግሮቻችንን ወደ እግዚአብሔር ስናመጣና የእርሱን መመሪያ ስንከተል ትንሹ ነገር እንኳን በተትረፍረፈ በረከት ሊሞላ ይችላል።